ከልብ እናመሰግናለን እንግዲህ በአራቱም ቀጠና ዘጠነኛ ቀኑን የያዘ ዘመቻ አንድነት በሰፊው እንቅስቃሴ እየተደረገ በርካታ አስደናቂ ጀብዶዎች እየተፈጸሙ ይገኛሉ። እንግዲህ እነዚህ ጀብዶች በሕዝብ ግንኙነት መምሪያ ኃላፊዎች እየተገለጹ ይገኛሉ። አልፎ አልፎም ወታደራዊ አዛዦቹም እንደዚሁ ብቅ እያሉ ሀሳብና አስተያየታቸውን እየሰጡ ይገኛሉ። በዛሬው ዕለት ደግሞ ከቀጠናዊ ትስስር መምሪያ ኃላፊዎች ጋር ቆይታ እናደርጋለን። ከቀጠናዊ ትስስር ማለትም ከአማራ ፋኖ በጎጃም ቀጠናዊ ትስስር መምሪያ ኃላፊ ፋኖ የቆየ ተሞላ ከአማራ ፋኖ አንድነት በጎንደር የቀጠና የትስስር መምሪያ ሀላፊ ፋኖ በየነ አልማው፣ እንዲሁም ደግሞ ከአማራ ፋኖ በወሎ ምክትል የፖለቲካ መምሪያ ሀላፊና እንዲሁም ደግሞ የቀጠና የትስስር መምሪያ ተወካይ ፋኖ ሞገስ አባራው፣ የአማራ ፋኖ በሸዋ የቀጠና የትስስር መምሪያ ሀላፊ ፋኖ ዳዊት ቀጸላ ጋር ቆይታ እናደርጋለን። ከሚዲያዎች በኩል አሻራ ሚዲያ፣ ኤቢሲ ቴሌቪዥን፣ ግሎባል ፋኖ ሚዲያ፣ ሩሃ ሚዲያ በብላክ ላዮን ሚዲያ እና ኢትዮ ሁለት አምሳን ሚዲያ እንገኛለን። እንግዲህ ዘመቻ አንድነት በሁሉም ቀጠና ከፍተኛ ተጋድሎ እየተደረገ በርካታ አስደናቂ ጀብዶዎች እየተፈጸሙበት እንደቀጠለ ያለበት ሁኔታ አለ። ከዚህ አንጻር የፋኖዎቹ የቀጠናዊ ትስስር ምን ይመስላል? ከአማራ ፋኖ በወሎ ምክትል የፖለቲካ መምሪያ ኃላፊና እንዲሁም ደግሞ የቀጠናዊ ትስስር መምሪያ ተወካይ ፋኖ ሞገስ ከአንተ ልጀመር። አመሰግናለሁ። እንግዲህ እንደሚታወቀው የዚህ የአማራ ሕዝብ ትግል ወሳኝ ምዕራፍ የሆነው እና በዚህ የትግል ሂደት ውስጥ ትልቅ አመርቂ ድል እየተመዘገበበት ያለው ብዙ ትርፎች እየተገኙበት ያለው የዚህ ዘመቻ አንድነት እንደሚታወቀው በሁሉም የአማራ ክልል የትግል ሜዳ ላይ በከፍተኛ ሁኔታ ተጧጥፎ መቀጠሉ ይታወቃል። በየጊዜው ድሎች እየተመዘገቡ ነው የሚገኙት። እንግዲህ ይሄ ከአንድነት ባሻገር ጠላት ላይ በከፍተኛ ሁኔታ ሲሰራ እየፈጠሩ እየፈጠረ መሆኑ የሚታወቅ ነው። ይህም በህዝብ ግንኙነቶቻችን በኩል እየተገለጸ ቆይቷል። እንደ አማራ ፋኖ በሎ አጠቃላይ ሁሉም ክፍለ ጦሮች በመተሳሰር እና ቀጠናዊ አንድነታቸውን በማስተሳሰር ከፍተኛ ጀብድ እየተፈጸመ ነው የሚገኘው። በተለይ ኮሮች በሰፊ ቀጠና የተቆጣጠሩ ኮሮች ይህንን ሰፊ ቀጠና ያካለለ እና ጥላት ያለባቸው ቦታዎች ድረስ በመሄድ አንዱ ኮር የሚያጠቃ ከሆነ ሌላ የኮር አሃዶች ክፍለ ጦሮች እና ሻለቃዎች ቦታ በመዝጋት እንዲሁም የጠላት እንቅስቃሴ ሲኖር ወይም ተጨማሪ ኃይል ለማስገባት ሲንቀሳቀስ ከፍተኛ ምት በማሳረፍ ገፈጣ በመያዝ ጀብድ እየተፈጸመ ነው የሚገኘው። ይህ እንግዲህ አማራ መሬት ሰፊ ከመሆኑ አንጻር በጣም በሚገርም ሁኔታ ከዚህ በፊት አንድ ኮር ለምሳሌ ምዕራብ ወሎ ኮር ያለ እንደ አማራ በወሎ ማለት ነው፣ ምዕራብ ወሎ ኮር ከልጅ እያሱ ኮር፣ ልጅ እያሱ ኮር ከምስራቅ አማር ኮር፣ ምስራቅ የአማራ ኮር ከላስታ አሳመነው ኮር እነዚህ የማይገናኙ የነበሩ ቦታዎች ሁሉ ክፍት ተደርገው፣ ያ ማለት መገናኛ ቦታዎች አካባቢ ላይ አገዛዙ፣ የአገዛዙ ሀይል የሰፈረባቸው አካባቢዎች ተወግደው በአጠቃላይ አሁን ከላስታ አሳመነው ኮር ጀምሮ ያ ማለት ዋግምራ መሬት ጀምሮ ማለት ነው እስከ መራበ መኮር ያለበት እስከ መካነ ሰላምና ውድ አካባቢ ያ ማለት ደራን እስከሚያዋሳ ሰሩ በቀጥታ እያንዳንዱ ቦታ ክፍት ተደርጎ በትራንስፖርትም የትራንስፖርት አውራ ጎዳናዎች ያሉባቸውን ጨምሮ እና የእግር ጉዞ ያለባቸውን አጠቃላይ በርካታ ቦታዎች አንዳንድ ቦታዎች የተቆራረጡ የማያገናኙ እና አገዛዙ ሰራዊት ሰፍሮባቸው የነበሩ ሁሉ ተከፍቶ በዚህ አንድነት አንዱ ለአንዱ ሽፋን እየሰጠ ያለበት ሁኔታ ነው ያለው ለምሳሌ ማንሳት ብንፈልግ ሰሞኑን በህዝብ ግንኙነታችን እየተገለጸ እንደነበረው ላስታሳመ ነኩር ለምሳሌ ላሊበላ ከተማ ገብቶ ክፍለ ጦሮች በተናበበ ሥራ ከፍተኛ የሆነ አገዛዙ ላይ ከፍተኛ የሆነ ከባድ ምት በማሳረፍ ከፍተኛ የሆነ ኪሳራ ደርሶበታል፣ ደርሶበታል። እንግዲህ ይሄ ላስተሳመነ ቁር ግዙ ፍቁር ማለት ነው። ይህንን ላሊበላ ከተማ ላይ አገዛዙን ለመምታት በሚደረገው ዘመቻና ውጊያ ከብዙ አቅጣጫ በተለይ ከወልዲያ አቅጣጫ በርካታ ሀይል ይዞ ይንቀሳቀስ የነበረውን ሀይል ከወልዲያ በቅርብ ርቀት በተለይ ደግሞ ከቃሊም እስከ አፍሪኬር እስከሚባለው ድረስ ዋና መስመሩን በመቆጣጠር እንዳይንቀሳቀስ አድርገውት ቆይተዋል። በጣም በሚገርመ ሁኔታ ደግሞ በታች በኩል እንዲሁ በጎንደር በኩል በአማራ ፋኖ አንድነት በጎንደር በኩል ከነፋስ መውጫ እስከ ታች ባህር ዳር ጫፍ ድረስ የተያዙ መንገዶች ነበሩ። ስለዚህ አገዛዙ ሀይል መጨመር እንዳይችል የሆነበት ሁኔታ ነበረ። በዋግምራ በኩል ደግሞ አንዷ ክፍለ ጦር ቦታ ዘግታ አጠቃላይ ምንም ተጨማሪ ኃይል ሳያገኝ ውስጥ የነበረውን ኃይል ከተማው ላይ የነበረው ከፍተኛ ኪሳራ ማድረስ ተችሏል። ይሄ እንግዲህ የአንድነት ውጤት ነው። ከዚህ ባሻገር ሌላኛው ነገር በዚህ የዘመቻ አንድነት ያለው ቀጠናዊ ትስስር መግለጽ የሚያስችለው ነገር ኮሮች ከኮሮች ክፍለ ጦሮች ከክፍለ ጦሮች እየተናበቡ እየተሰራ ያለበት ሁኔታ ነው ያለው። አጠቃላይ የክፍለ ጦር አመራሮች ከክፍለ ጦር ከሌሎች ክፍለ ጦር አመራሮች ጋራ በአንድ ውይይት በማድረግ የኮር አመራሮች ከሌሎች የኮር አመራሮች ጋራ ውይይት በማድረግ ትስስር የተፈጠረበት ሁኔታ ነው ያለው እና እንደ አማራ ፋኖ በሁሉ ብቻም ሳይሆን አጠቃላይ እንደ አማራ የአማራ ትግል እውነት ለመናገር ሌላ ማርሽ ቀያሪ የሆነ ትግል እየተደረገ ነው የሚገኘው። በዚህ በዘመቻ አንድነት አገዛዙ ላይ ያደረሰ ሰራ፣ የሚታወቅ ነው። ይሄ የሆነው ደግሞ አንዱ የቀጠና ትስስር ጉዳይ ስለሆነ ምናልባት ከዚህ በበለጠ ደግሞ በማጠናከር በእያንዳንዱ እርምጃችን ሁሉም አንድ ፋኖ አንዱ የፋኖ አደረጃጀት ለሌላው የፋኖ አደረጃጀት መከታ ከመሆኑ በላይ በጣም የሚያስደስት ነገር የለም እና ከዚህ በላይ ብዙ ነገሮች መሰራት እንደሚችሉ የታየበት ሁኔታ ነው ያለው። እንደ አማራ ፋኖ በወሎ በሁሉ ይንን ይመስላል። አጠቃላይ ግን ዘመቻ አንድነቱ በመታወጁ አንድ ቦታ ላይ ውጊያ ተደርጎ ውጊያ እየተደረገ ሌላ ቦታ ላይ ውጊያ ሳይደረግ በመቅረቱ የጨመረ የነበረው ኃይል ባለበት ሆኖ ማጥቃት እንቅስቃሴ ፋኖ በሁሉም አካባቢ በመጀመሩ ከአንድ ቦታ ወደ አንድ ቦታ ሰራዊትን የማጓጓዝ ጠላት ሰራዊትን የማጓጓዝ እንቅስቃሴ የተገታበት ሂደት ስላለ ስለዚህ ጥሩ የሆነ የቀጠና ትስስር እንዳለ ማሳያ ተደርጎ ሊወሰድ ይገባል እና ይህን መበረታታት መቀጠልም ያለበት ጉዳይ ነው ብዬ ነው የማስበው። ይህንን ነው ለማለት የምፈልገው። አመሰግናለሁ። ከርብና አመሰግናለን። ፋኖ ሞገስ አባራዊ አማራ ፋኖ በወሎ ምክትል የፖለቲካ መምሪያ ኃላፊና የቀጠናዊ ትስስር መምሪያ ተወካይ ቀጥታም አልፎ ወደ ፋኖ የቆየ ሞላ ነው። የአማራ ፋኖ በጎጃም ቀጠናዊ ትስስር መምሪያ ኃላፊ፣ አጠቃላይ እንደ ቀጠናችሁ ብቻ ሳይሆን ከሌሎች ቀጠናዎች ጋር ያለው ማለትም ከአራቱም የፋኖ አደረጃጀቶች ጋር በተለይ በዘመቻ አንድነት ጋር ያላችሁ ግንኙነት እና ትስስሩ ምን ይመስል ነበር የሚለውንም በዛው ሂዱበት። አመሰግናለሁ ሙሉ ጌታ፣ አመሰግናለሁ። ሌላ ሚዲያዎችም ለአሻራ ሚዲያ እነማዚም በጣም ነው ማመሰግነው። ዘመቻ አንድነት እንግዲህ እንደሚታወቀው የአማራ ህዝብ ከዚህ በፊት ሲጠብቅ ከነበረው የአማራ አንድነት ተምሳይ ቤት ለመስራት አንዱ ሰርቅ እዳጅ ነው። ዘመቻ አንድነትን ካወጅ ነው በኋላ አመት ከምናምን ከሰራ ናቸው ስራዎች በአንድ ደቂቃ በአንድ ቀን በተመሳሳይ ሰዓት የፖለቲካው ክንፍ የአንድነቱን ምስረታ እያደረገ ካለው ሂደት የወታደራዊ ክንፍ ደግሞ ምን ይመስላል በሚል ዘመቻ በአንድነት እስኪ ይታይ ብለን ባደረግነው ውይይት፣ በተመሳሳይ ደቂቃ አራቱም ማዘን በተጨማሪ ቢንዛሙ ፋኖም ተጨምሮ ጠላት ሳያስብ ሳያቅት በተኛበት እንዴት አድርገን እንዳያርበለበት ነው። እናንተም ታውቁታላችሁ፣ ሌላው የጠላት ክምፍም ያውቁ። ስለዚህ አሁን ዘመቻ አንድነትን ስንጀምረው የአማራ አንድነት ከምሳይን ቤት ለመስራት መንደርደሪያ ነው፣ አንድ እርምጃ ነው። ወታደሩ ቅድሚያ የቀጠና ትስስሩን ይሰራል አይሰራም የሚል ተሞክሮዎችም ቸስት ለማድረግ ይሄ የሲቪል አድሚኒስትሬሽኑ የተወያየበት ነበር። ወታደሩ ምንም ችግር እንደሌለበት በአማራ አንድነት እንደማይደራደር ያዋጣውን የአማራ አንድነት ስለሆነ፣ በተመሳሳይ ቅድም እንዳልኳችሁ ክሽካ ተነፍቶ ከጠላት ላይ መብረቃዊ የሆነ ጥቃት ተፈጽሞ በአራቱም ማዕዘብ ጠላት ተበታትሮ በአሰሳ መልክ የነበረው ወደ ዞን ከተማ ተሰባስቦ ክሳራ ደርሶበታል። እንግዲህ በተመሳሳይ ሰዓት እንደጎጃም የአማራ ፋኖ በጎጃም ባደረገው ኦፕሬሽን ከአንድ አካባቢ ተመቶ ሌላ አካባቢ ኃይል ለማምጣት ሲንቀሳቀስ እዚያው ላይም ተጨማሪ ሲመጣ ድንብርብሩ ወጥቶ ጠላት የሚይዘውን የሚጨብጠውን አጥቶ እንግዲህ አማራጩ የነበረው ወደ ዋና ከተሞች ወደ አስፋልት ዳር እየሸሸ ራሱን ማትረፍ ነበረ እና በዚህም መሳሪያዎች ተማርከዋል። በሻለቃ ደረጃ ተደምስሰዋል። ኮሎኔሎች ተደምስሰዋል፣ ተይዘዋል። ሬድዮኖች ተማርከዋል። የቡድን መሳሪያዎች ገቢ ተደርገዋል። በአራቱም ማዕዘን እንደ ጎጃም ልክ ሌሎች ወንድሞቻችን በወሎ፣ በሸዋ፣ በጎንደር እንዳደረጉት ሁሉ በአካባቢ ያለው የቤንዛሙ ፋኖ ወደ ኛ ተሻግሮ የዚህም ዘመቻ አንድነት ተቀላቅሎ ኛ ጋር ውጊያ ሲያድርጉሏል በስድስተኛ ክፍለ ጦር እና በአምስተኛ ክፍለ ጦር ይህንን ዘመቻ ስናካሂድ የቤንዛሙ ፋኖ ስራ አስፈጣሚ እና የጎጃም የአማራ ፋኖ በጎጃም ስራ አስፈጣሚ በጋራ ውይይት ነበረ። ይህን እንደጨረስን ነው ፊሽታው የተነፋ። ጥሩ ውጤት ነበረን። ለምናልባት ግን እዚህ በፊት የአማራ ህዝብ በሀገር ውስጥም በውጭም ያለው ሌላው በውጭ ያለው ኮሚኒቲም ጭምር የአማራን አንድነት እንደሚፈልግ የታወቀ ነው። የአማራ አንድነት ሳይመሰረት በአንዳንድ ምክንያቶች ቆይቷል። ሰራዊቱ ሲጠይቅ፣ ህዝቡ ሲጠይቅ፣ ጋዜጠኛው እናንተን ጭምር ራሳችሁን መስዋዕት አድርጋችሁ እንደ ሻማ ቀልታችሁ አገር ለቃችሁ ለዚህ ለአማራ ህዝብ ብላችሁ በሰው ሀገር ተቀምጣችሁ እያለ ይህንን የአንድነት ጥያቄ ስጠይቁ ነበር። የአንድነት ጥያቄው አሁን ዘመቻ አንድነት መልሶታል። ቀጣይ ግን የሲቪል አድሚኒስትሬሽኑ አንድ ሆኖ ተወያይቶ የአንድነቱን ቤት መስራት ነው። አንድነቱ ቤት መስራት ማለት ምን ማለት ነው? ከዚህ በፊት ሲደረግ እንደነበረው በግለሰቦች ደረጃ ውይይት ተደርጎ አንድነት ብሎ ማወጅ አይደለም። እናንተ እንደምታውቁት እንግዲህ ድርጅት ስመሰረት አንዳንድ ድርጅቶች በሚዲያ እና በዶላር የተመሰረቱ ድርጅቶች አሉ። እሱን ልናደርግ አልፈቀድንም እኛ። እና የአማራን አንድነት ተምሳሌ ስንመሰረት መሰረቱን በደንብ አድርገን ከመሰረት ነው በኋላ ግድግዳውን ገድግደን ጣራውን መምታት ነው የፈለግ የማይፈርስ ራሱን የሚችል አይደለም። በኢትዮጵያ ለምስራቅ አፍሪካ ጉቁ ስለፈ ፈለቶችን እየሞላነ በወንድማማችነት እየተመካከልነ አንድነቱን ለመመስረት ዘመቻ አንድነት መንደርደሪያ አድርገን አንድ እርምጃ እንግዲህ ይህ ኃይል በአንድ እርምጃ ይህን ያህል የሚንገዳገድ ከሆነ አንድነቱን መስርተን ሁለት ሶስት እርምጃዎች ከተራመድነ ምን ያህል እንደሚሽመደመጥ እናንተ የምታውቁት ይሆናል። ለእናንተ መንገር ለቀባሪ ማርዳት ነው። ለምሳሌ ይህ የዘመቻ አንድነት ከቋራ እስከ ምንጃር ሸንኮራ ከወሎ ቤት አማራ እስከ መተከል በላይ ተራራ ድረስ ያነቃነቀ፣ ጠላትን ያከሰረ፣ ወዳጅን ልብ ያሞቀ አጠቃላይ የዚህ የዘመቻ አንድነት ሂደት ነበረ። እንግዲህ በየቀኑ እንደምትከታተሉት በየቀኑ ድሎች አሉ። ዛሬ ዘጠነኛ ቀኑ ነው ያዘው። በዘጠነኛ ቀኑ ሁሉ ታምር እየሰራ ወደፊት እየገሰገሰ ያለ ሀይል ነው። እንደ አማራ አንድ ስንሆን የሚያምርብን እንደ አማራ አንድ ስንሆን በፍጹም ዓለምን ተወዳዳሪ ሁነን የምንወጣ የምስራቅ አፍሪካን ፖለቲካ ወኪል ሁነን ተወዳዳሪ ሁነን እውነት አለም አቀፍ አሁናዊ ፖለቲካ አልተረተን የምንራመድ ሰዎች ሁነን ሳለ የአማራን አንድነት ሳል መሰረተው ቆይተናል። አሁን ግን ሀ ብለናል። እንግዲህ እናንተ እንደምታውቁት የአብይ አህመድ ስርዓት በየቀኑ ከመዋሸት በተጨማሪ ፓርላማው ላይ የነበረ ንግግር እያ መልካ መልካም ሰውዬ ወደ ጠቀርሻነት ተቀይሮ ምሳሌዎች ሁሉ የፈሪዎች የጅቦች ነበረ። ያ ነው መመስለው ይህም ሰውዬ ጅብ በታች አህያ ስጠጣ ነገር ለመፈለግ አረድ የፈረሰብኝ ውሃ ይላታል። ውሃ ወደ ላይ ሄድን መቼስ። ስለዚህ አሁን የጅቦችን ምሳሌ ሲል ነበረ። ያን አህያ ጅብ መብላቷን ስለማይቀር እንደ አንድ ስንኝ አባቶች ይቋጠሩ ነበር እና ጅብ ሲጮህ አፉን ከመሬት አዘቅዝቆ ነበረ። አብይ አህመድ ሲናገር በሙሉ ዶክተር ደሳሌን ሳያይ ሌሎችን የእሱን አቀርቅሮ እያየ ነበር፣ እያዘነ ሲናገር ነበር እና አንድ ስንኝ አለ። ከሩቅ ላይ ቢጮ ቅርብ ነው ድምሶ፣ ምን ጥቁር ቢበሉ ነጭ ነው ክሶ እያሉ እንግዲህ አብይ ጠብቀን፣ መገዝገዝታችን ወደ እርሶ ነው የሚል ምልክት ነው ያለን በዚህ ያክል ፓርላማውን ያነቃነቀ የአብይን ወንበር በደንብ የነቀነቀ ፖለቲካውን የቀየረ ከዚያ በተጨማሪ ሌላ አጀንዳ እንኳ ቢመጣ እሱን ተቋቁመን በሳይበር በሚዲያ ሳይበር ግሩፓችን እናንተን ጨምሮ ከፍተኛ እድል የተከናጀነበት ነው። የአማራ አንድነት ተምሳዬ ለውጭውም ለሀገር ውስጡም ለታጋዩ ለህዝቡም በጣም ስለሚያስፈልገው እኛም እንደ ቀጠና ትስስር በየቦታው በአራቱ ማዕዘን አምስተኛ ቤንዛሞን አድርገን እየተነጋገረ ነው የምንገኘው። መሪዎቻችንም ጭምር ከአራት ሰዓት ለአንድነቱ እየሰሩ ነው ያሉት። ሌላ የውስጥ ጉዳያቸውን እኛ እየሰራለን ነው ያለ ነው። አንድነቱ ይመሰረታል። ምሳሌው ደግሞ ዘመቻ አንድነት ነው። ይህ ዘመቻ ወደፊት ይቀጥላል። አማራ እንግዲህ አንድ ሲሆን ያምርበታል። እዚህ በፊት የዛሬ አምሳና ስልሳ ዓመት የተሰራብን ፖለቲካ እስከ ኬንያ ደንበር ድረስ በዚህም ደግሞ ኤርትራ ደጋማ አካባቢ ድረስ ተበታትነን ኑሮ ብለን ኢትዮጵያዊ ነን ብለን የኖርነ አሁን ግን ግ ለእናንተም ጭምር ለሌሎች አካላትም ጭምር ብሔርተኝነትን በደንብ አሳድገን እየተጓዝን ነው ያለው። የአማራ አንድነት በቅርቡ ይመሰረታል። እናንተን እየተከታተላችሁት ነው የሚሆነው። መረጃ ይኖራችኋል። ይህ ነው ያለኝ። እንግዲህ አንድነት ዘመቻ ይቀጥላል። ከልብ እናመሰግናለን። የአማራ ፋኖ በሸዋ የቀጠና የትስስር መምሪያ ኃላፊ ዳዊት ቀጸላ። ፋኖ ዳዊት ቀጸላ ወደ አንተን ንምታ። መልካም አመሰግናለሁ። እንግዲህ ያው ጓዶች በደንብ አድርገው ጠቅሰውታል። ለማጠናከር ያክል ነው እንግዲህ በአራቱም የአማራ ስመርስቶች የምንገኝ የፋኖ አደረጃጀቶች በጋራ በመሆን ዘመቻ አንድነትን አውጀን አገዛዙ ላይ የጋራ መጠነ ሰፊ ጥቃቶችን በመሰንዘር ሎትሮም የፋኖን በትር መቋቋም ያቃተውን የተተረማመሰ የአገዛዙን ሰራዊት በተቀናጀ መንገድ ሁለገብ ኪሳራ እያደረስንበት እንገኛለን። አገዛዙ በሁሉም መስኮች እየደረሰበት የሚገኘውን ሽበት ለመሸፈን በፋኖ ኃይሎች እየደረሰበትን ያለውን ከባድ ጥቃት መቋቋም ሲያቅተው ባረጀና ባፈጀ የፕሮፓጋንዳ መሀንዲሶቹ በኩል የፋኖን ኃይል አንድ ጊዜ አጠቃላይ አጀንዳ ለማስቀየር በሌሎች ዜናዎች በመጠመድ በሌላ ጊዜ ጉዳዩን ከሌሎች ኃይሎች ጋር በማያያዝ የዘመቻ አንድነትን ቅርጽ ለመቀየር ትርምስ ውስጥ ይገኛል። እንግዲህ የፖለቲካ ክሽፈት የገጠመው አገዛዙ በሀገሪቱ ትልቁ የስልጣትን ባለቤት የሆነው የሕዝብ ተወካዮች ምክር ቤት ሳይቀር እጅግ በወረደ መንገድ ቅሌት በማይፈራው ጠቅላይ ሚኒስተሩ በኩል በአውደ ውጊያዎች የደረሰበትን ቅስም ሰባሪና ሽንፈት ወደ ጥንቁልና ደረጃ በማውረድ ያልሄደበት ርቀት እንደሌለ የቅርብ ጊዜ ትውስታ ነው። እንግዲህ ድርጅቶቻችን በአንጻሩም ሙሉ ትኩረታችንን በዚህ ዘራጥፊ አገዛዝ ላይ በማድረግ ዘመቻ አንድነት በሁሉም የአማራ ስመርስቶች ተጠናክሮ እንዲቀጥል በማድረግ እና በዘመቻ አንድነት የሚገኙ ድሎችን ለቀጣይ ስራ መዘጋጃ በማድረግ ውጊያው ከክልሉ ወጥቶ ወደ ማዕከል የሚያደርገው ግስጋሴ የሚጠናከርበት አውደ ውጊያ ለመፍጠር የምንጠቀመው ይሆናል ማለት ነው። እንግዲህ ዘመቻ አንድነት ተራ ወታደራዊ ዘመቻ ሳይሆን የፋኖ ኃይሎች በጋራ በመሆን የምንመሰረተው አንድ መሪ ድርጅት እንደምንደደራ ጭምር የሚሆን የአንድነት አካሄዳችንን የምንፈትሽበት ወታደራዊ እንቅስቃሴ መሆኑን ከግምት ውስጥ ማስገባት ያስፈልጋል ማለት ነው። እንግዲህ ከዚህ ጋር ተያይዞ የአማራ ፋኖ ትግል በአንድ መሪ ድርጅት ማዕቀፍ የሚመራበትን መንገድ በአራቱም አጥም ርስት የምንገኝ ድርጅቶች ከመቼውም ጊዜ በላይ በፍጹም ቁርጠኝነት እየሰራ እንገኛለን። እንግዲህ ለህዝባችንም ዘመን ተሻጋሪ ሀቀኛ ወኪድ የአሁኑን እና የመጪውን ጊዜ ችግሮች የተረዳ ድርጅታዊ መሰረቱ የጠነከረ ሰፊ እና ጠንካራ ህዝባዊ መሰረት ያለው ድርጅት በአጭር ጊዜ መስረተን ይፋ ለማድረግ እየሰራ እንገኛለን። እንግዲህ እንደ ቀጠና የትስስርም ከዚህ ከአማራ አንድነት ወይም ደግሞ አንድ መሪ ድርጅት ከማዋለዱ አንጻር አንበሳውን ድርሻ እየተንቀሳቀስን እና እየሰራን እየተመካከር እንገኛለን። ከዚያም በዘለለ በአራቱም መሪዎቻችን በኩል ቅድም ወንድሜ የቆየ ሞላ እንዳለው ቤንዛሞን ጨምረን አምስቱም ፕሪቬንስ ላይ ያሉት መሪዎቻችን በጋራ ሃያ አራት ሰዓት ያላሰለሰ ጥረት በማድረግ የአማራን አንድነት ለማምጣት እየሰሩ ይገኛሉ የሚል እምነት አለኝ። እኛም እየሰራን ነው። እንግዲህ ይህን ነው የምለው። አመሰግናለሁ። ክብር ለተሰቡት። እሺ፣ ከልብ አመሰግናለሁ። የአማራ ፋኖ አንድነት በጎንደር የቀጠና የትስስር መምሪያ ኃላፊ ፋኖ በየነ አልማው ወደ አንተ ድምጽ። በጣም ጥሩ አመሰግናለሁ። አኑ በየነ አልማው ታደሰ ነኝ። በቅድሚያ እዚህ ፕሮግራም ላይ የተሳተፋችሁ የሚዲያ አካላት እና ጓዶች እንዴት ናችሁ? እንኳን በሰላም አገናኘን። ይሄን ብዬ እንግዲህ ሙሉጌታ ባነሳው ጉዳይ ወይም ደግሞ ለዚህ ፕሮግራም የሚመጠናል ብለህ የዘመቻ አንድነትን ጉዳይ ባነሳው፣ እንግዲህ ዘመቻ አንድነት የመጀመሪያ የምነሳው እቅዱ ላይ ነው። እቅዱ ሲታቀድ በዘፈቀደ የታቀደ እቅድ አይደለም። እቅዱ ሲታቀድ በአራቱም ግዛቶች ያሉ የፋኖ ተቋማት ከፍተኛ አመራሮች በተለይ ወታደራዊ አዛዦች ተነጋግረው በጋራ ያቀዱት እቅድ ነው። ይህ እቅድ አፈጻጸሙንም ስናይ፣ ተግባራዊነቱንም ስናይ ታች ምድር ላይ ያለው ተዋጊ ኃይላችን በእነዚህ ተቋሞች ማዕቀፍ ስር የሚገኘው ኃይላት በሙሉ በደስታ በደስታ ግዳጁን ተወጥቷል። ግዳጁን ተወጥቷል። ያ ማለት ምን ማለት ነው? ዘመቻ አንድነት ተብሎ ሲጠራ ማንም ያላቅማማ፣ ማንም ሽንጤን ሙርጤን፣ ቤቴን ማቄን ጨርቄን ሳይል በደስታ የተቀበለው ቅቡልነቱ በህዝብም ዘንድ ሆነ በተለያዩ ሰራዊት ዘንድ ከፍ ያለ የነበረ መሆኑን ማስረዳት ፈልጋሉ። ተግባራዊነቱ ያነጻጸረው በርካታ አውታር መንገዶችን በማቆራረጥ በርካታ የአገዛዙ ኃይል የከተመባቸውን ካምቦች ታርጌት ያደረገ ነበር። ይሄም ሆኖ ምሳሌ ማንሳት ብንችል እኔ በሚገኝበት ቀጠና የአማራ ፋኖ አንድነት በጎንደር ታርጌት ያደረገው አውራ መንገዶችን በማቆራረጥ ምሳሌ፣ ጎንደር ከተማ ተነስቶ ወደ ማይፀብሪ፣ ጎንደር ከተማ ተነስቶ ወደ ሁመራ፣ ከጎንደር ከተማ መተማ፣ ከጎንደር ባህር ዳር ንዑስ መንገዶችን እንኳ ማየት ስንችል በጎንደር እስከ ወሎ ከማክሰኝት በለሳ መጋቢ መንገዶችንም ጭምር የተቆራረጠበት በአንድ አውደ ውጊያ ሁሉም ኃይል ተሰልፎ ወደ ትግበራ የገባበት ውጤቱንም ማየት ስንችል የአገዛዙ በርካታ ኃይሎች የተደመሰሱበት እስከ ከፍተኛ አመራሮች ድረስ የተሰውበት በርካቶች የተማረኩበት በርካታ ድሎች የተገኙበት ነበር። ይሄ ሲሆን ክትትሉ የየተቋማት ህዝብ ግንኙነት በጋራ ሀያ አራት ሰዓት የመሩበት የተከታተሉበት፣ ወታደራዊ አዛዦች መልካም በሆነ ቅንጅት ተቀናጅተው ሲመሩት የነበረበት ዋና የየተቋማት መሪዎችም በጋራ ተሰልፈው ሲከታተሉበት የነበር ነበር በጥቅሉ በጥቅሉ የዘመቻ አንድነት እንድምታ ስናይና ስንገመግም ውጤቱንም ስናስቀምጥ የዘመቻ አንድነት ትግበራ በአራቱም ግዛቶች ቤዛ መሆንም ጨምሮ ነገ ሊመሰረት የሚችለው ወካይ ድርጅትና አማራው ቤትን ቅድማ ድርጅትን የፈጸመ ጠቅላላ አማራውያን እና ደጋፊ ትግሉን የሚደግፉ ህዝባችንን ያነቃቃ አላርም የሆነ ስርዓቱን ከምን ጊዜው በላይ ያሸበረ ያስደነገጠ ወንበሮችን ያነቃነቀ እርምጃ ነበረ። ዘመቻ አንድነት አብይ አህመድ ከሚኩራራበት ድሮም በላይ ነበር፣ ከድሽቃዎች በላይ የነበረ ዘመቻ አንድነት መሆኑን በግምገማችንም አስቀምጠናል። በመሆኑ ይሄ ዘመቻ አንድነት እስካሁኑ ሰዓት ድረስ እየተካሄደ ያለ መሆኑንም ማረጋገጥ ፈልጋለሁ። በዚህ ዘመቻ አንድነት የስርዓቱ ኃይሎች ተስፋ የቆረጡበት እቅዳቸው የተፋለሰበት ጭራሽ ስርዓቱ ስርዓቱ እንዲቀጥል ያከተመበት የወገንን ሀይ ከምንም ጊዜ ሄደበት አኩሪ ድል የተመዘገበበት ከዛሬው ውጤታችን ነገን አጠናክረን የምንቀጥል መሆኑን በዚሁም ማሳሰብ ፈልጌ ነው። አመሰግናለሁ። ሙርጀታ ከልብ እና እናመሰግናለን። የአማራ ፋኖ አንድነት በጎንደር የቀጠናዊ ትስስር መምሪያ ኃላፊ ፋኖ በየነ አረማው ታደሰ፣ እንዲሁም የአማራ ፋኖ በወሎ ቤተ አማራ ምክትል የፖለቲካ መምሪያ ኃላፊ እና የቀጠናዊ ትስስር መምሪያ ተወካይ ፋኖ ሞገስ አባራው አማራ ፋኖ በሸዋ የቀጠናዊ ትስስር መምሪያ ኃላፊ ፋኖ ዳዊት ቀጸላ፣ አማራ ፋኖ በጎጃም የቀጠናዊ ትስስር መምሪያ ኃላፊ ፋኖ የቆየ ሞላ፣ ስላደረሳችሁን መረጃ ስላደረሳችሁን ስለ ዘመቻ አንድነት ማብራሪያ ከልብ እናመሰግናለን። ስለነበረን ቆይታ በአድማጭ ተመልካቾቻችን ስም በሁላችንም ሚዲያዎች ከልብ እናመሰግናለን። አክባሪ ይስጥልን።